ባለፈው ጥር አጋማሽ ወደ ሥራ የገባው የፕሬዚዳንት ትራምፕ ሁለተኛ የሥልጣን ዘመን ገና ከጅምሩ ባልተለመዱና ባልተጠበቁ ውሳኔዎች የታጀበ ነበር። ከነዚህ አንዱ ደግሞ የዓለም ቁጥር አንዱ ባለሀብት የናጠጠው ከበርቴ ኤለን መስክን ከፍተኛ የመንግሥት ሹም ሆኖ ብቅ እንዲል ማድረጋቸው ነበር። እንደ አንድ አሜሪካዊ ኤለን መስክን በሀገሩ ፖለቲካዊ መሳተፍ ለየትኛውም አይነት ሥልጣን የመብቃት መብት ያለው ቢሆንም እርሱ የመንግሥት ሹመኛ መሆኑ ገና እንደተሰማ ነበር በሀገሬው ዜጎችም ይሁን በዓለም አቀፍ ደረጃ መነጋገሪያ፣ መከራከሪያ መሆን የጀመረው እርሱ በዓለም ዕውቅ የሆነለትንና የትርፍ ሸማ ሲያከናንበው የኖረውን የኤሌክትሪክ መኪና አምራች ኩባንያውን ቴስላን በ44 ቢሊዮን ዶላር ገዝቶት ስያሜውን ከትዊተር ወደ ኤክስ የቀየረውን ግዙፍ የማኅበራዊ መገናኛ ኩባንያውን የመቶ 36 ቢሊዮን ዶላር ባለድርሻ የሆነበትን ስፔስ ኤክስን በባለቤትነትና በኃላፊነት እየመራ በርካታ ቢዝነሶችን እያንቀሳቀሰም ደግሞም በአነታራኪ አራኪ የመንግሥት ሹመት ላይ ድንገት ተከሰተም። የመንግሥታዊ ሥራዎችን ብቃትና ቅልጥፍና የሚከታተለውንና እንደ አዲስ የተቋቋመውን ሚኒስቴር በሚኒስትርነት እንዲመራ በፕሬዝዳንት ዶናልድ ትራምፕ ሹመት ተሰጠው። ትራምፕ ወደ ሥልጣን ከመምጣታቸው በፊት ከኤለን መስክ ጋር በነበራቸው ተደጋጋሚ ውይይት ነበር በእንግሊዘኛው አህጽሮተ ስያሜ ዶጅ ሲሉ የሰየሙትን ይህን ሚኒስቴር ያቋቋሙት። መነሻው ትራምፕና መስክ ሁለቱም የመንግሥት ተቋማት በከፍተኛ ብክነት፣ በከፍተኛ ምዝበራና በከፍተኛ ምስቅልቅል ውስጥ ተዘፍቀዋል ብለው በማመናቸው የሆነ ነበር። እናም ሚኒስትር ኤለን መስክና የሚመሩት ሚኒስቴር ገና ሥራ እንደጀመሩም የመንግሥትንና የሠራተኞችን ዳታ ሲስተም መበርበር ያዙም፣ የሠራተኞችን ፖለቲካዊ ታማኝነት ይሰልሉም ጀመር። በርካታ የፌዴራል መንግሥት ሠራተኞች የግዳጅ ረፍት እንዲወስዱ እስከ ማድረግ ተደረሰም። ኤለን መስክ በዚህ ተግባር ብቻ አልተገደበም። እንደሚባለው ከሆነ ከትራምፕ የታሪፍ ፖሊሲ ጀርባ ካሉ ዋነኛ ሰዎች አንዱ ስለመሆኑም ነው የሚነገረው። በእነዚህም ምክንያቶች ኤለን መስክ በአንድ በኩል በዕለት ተዕለት መንግስታዊ የኃላፊነት ተግባራት በመጠመዱ፣ በሌላ በኩል ደግሞ እያከናወነ ባለው ተግባር በበርካታ አሜሪካውያንም ሆነ በዓለም አቀፍ ደረጃ ቅሬታዎች እየቀረቡበት ከመምጣታቸው ጋር ተያይዞ ቢዝነሶቹ ላይ አሉታዊ ተጽዕኖዎች እየተከታተሉ እየተከተሉበት ይገኛሉ። በእነዚህና መሰል ምክንያቶች ኤለን መስክ በድንገት ዘው ብሎ ከታየበት የፖለቲካ መድረክ ወደ ኋላ ሸርተት የማለት አዝማሚያ እንዳሳየ ቢቢሲ ጠቁሟል። ከኤለን መስክ ስመጥር ኩባንያዎች አንዱ የሆነው የቴስላን ወቅታዊ ይዞታ በመቃኘት ብቻ እንኳም ቢዝነሱ ምን ያህል እየተጎዳበት እንደሆነ መመልከት ይቻላል። የኩባንያው ስራ መሪዎች ለባለቤቱ ኤለን መስክ ሰሞኑን ባቀረቡለት ሪፖርት ባለፉት ሶስት ወራት ውስጥ ብቻ ከመኪኖች ሽያጭ የተገኘው ገቢ በ20 በመቶ ቀንሷል። ባለፈው ዓመት መሰል ወቅት ከነበረው ገቢ ጋር ሲስተያይማ በሰባ በመቶ ነው የተፈጠፈጠው። እናም የኩባንያው ኃላፊዎች ይህ እንዲከሰት የሆነብን የኩባንያው ባለቤት ኤለን መስክ የፖለቲካ ዝንባሌ ለውጥ በማድረጉ ነው ባይ ናቸው። ኤለን መስክ በፖለቲካው መድረክ ከፊት ለፊት ተሰላፊ መሆኑን የኩባንያዎቹ ኃላፊዎች አልወደዱለትም። መስክ የአቋም ለውጥ ካላደረገም የቢዝነስ ኩባንያዎቹ

ትርፋማነት በቀጣይ ጊዜያትም ቁልቁል መውረዳቸው አይቀሬ መሆኑን ኃላፊዎቹ ጠቁመውታል። እናም አሁን እንደተሰማው ኤለን መስክ በመንግሥት ሥራ ላይ የማጠፋውን ጊዜ በከፍተኛ ሁኔታ እቀንሳለሁ ብሏል። በግልጽ እንደተናገረውም በሚኒስትርነት በተሾመበት የመንግሥት ሥራ ከፊታችን ግንቦት ጀምሮም በሥራ ገበታዬ ላይ የምገኘው በሳምንት አንድ ግፋቢል ሁለት ቀናት ብቻ ይሆናል ብሏል። ኤለን መስክ ስኬታማ የዓለማችን ባለሀብት ስኬታማ የቢዝነስ ሰው መሆኑን ለአመታት ያስመሰከረ ቢሆንም መንግስታዊ ኃላፊነትንና ፖለቲካዊ ተግባራትን ግን ትከሻው ከሶስት ወራት በላይ መሸከም የቻለ አይመስልም። ኤለን መስክ በፖለቲካውና በመንግስታዊ ኃላፊነቶች ረዥም ርቀት ላይጓዝ እንደሚችል ሌሎች ማሳያዎችን መጥቀስ ቢቻልም አንዱን እንሆ። ሰውየው ከሌሎች ባለሙያዎችና የመንግሥት ሹመኞች ጋርም መላተም የሚያበዛ ስለ መሆኑም ይነገርበታል። በቅርቡ እንኳ ከፕሬዚዳንት ትራምፕ የንግድ ጉዳዮች አማካሪ ከሆኑት ፒተር ናቫሮ ጋር የገባበት ቅራኔ ይህን ያረጋግጣል። የዓመቱን የዕድሜ ባለጠጋ አሜሪካ አሉኝ ከምትላቸው ዕውቅ ኢኮኖሚስቶች አንዱ የሆኑትንና በንግድ ፖሊሲ ጉዳዮች የፕሬዚዳንቱ ቀኝእጅ የሚባሉትን ፒተር ናቫሮን ከፍ ዝቅ አድርጎ እስከ መድረሱ ይህ ሰው በእርግጥም ፖለቲካው እንደ ቢዝነሱ እንዳልሆነለት አሳብቆበታል። ጎምቱን አሜሪካዊ ፖለቲከኛና ኢኮኖሚስትን ነከርት ማለትም በእንግሊዘኛው ሞሮን እስከ ማለት መድረሱ አስደንጋጭ ሆኗል። እናም ኤለን መስክ ፖለቲካውና መንግስታዊ ተግባር እንዳልሆነለት ራሱ በራሱ ላይ እያሳበቀ ነው ማለት ይቻላል።